ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ስለ ሀዲን ሴር ነኝ እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም ማህበረሰቡ ያለውን ማህበራዊ እሴት በመጠቀም ለሰላም እንዲሰራ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ጠየቁ። የአማራ ክልል ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን ከአንጎት ወረዳ ህዝብ ጋር በአሁን ተገይ ከተማ ሰላሜን እጠብቃለሁኝ ሁለንተናዊ ብልጽግናዬን አረጋግጣለሁ በሚል መሪ ሀሳብ ህዝባዊ ውይይት አካሂደዋል። ሀበሻ በሰሜን ወሎ ዞን ባንጎት ወረዳ በአሁን ተገኝ ከተማ ሰላሜን እጠብቃለሁ ሁለንተናዊ ብልጽግናዬን አረጋግጣለሁ በሚል መሪ ሀሳብ ህዝባዊ ውይይት ተካሄደ። በውይይቱ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴንን ጨምሮ ከፍተኛ የክልልና የዞን አመራሮች ተገኝተዋል። ማህበረሰቡ ሰላም የሁሉ ነገር መሰረት ስለሆነ ሰላማችንን ለማስጠበቅ ሁላችንም መረባረብ አለብን ብለዋል። ገበሬ በሰላም ሊኖር ይገባል። ሰላም ይፈልጋል ያስፈልጋል ግን፣ እያንዳንዱ የድርሻውን መውሰድ እንዳለበት ደግሞ አምናለሁ። ለሰላሙ እናንተ ብቻ ሳትሆኑ ህዝቡም እኛም ተራርተን ተጋግዘን ሰላምን እናመጣለን ብለን እናስባለን። መግባት የሚችሉ ወንድሞችም ልጆቻችንም ካሉ እነሱንም እንዲመጡ የማድረግ ስራ ግዴታ ማህበረሰቡ መሰለፍ አለብን። አምስት ዓመት ሆነን እኮ በጦርነት በጣም ይከብዳል። አምስት ዓመት አይደለም በጨለማ ውስጥ ማደግ በጣም ይከብዳል እኮ እየተንገላታ ነው ያለነው። ስለዚህ መንግስት ይህን ችግሩ ምንድን ነው የሚለውን ነገር ከህዝቡ ጋር አሁን እየመከረን ያለው በትልቁ ችግሩ ተፈቶ በሰላም ወጥተን መግባት እንፈልጋለን። ሰርተን መለወጥ እንፈልጋለን። ሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ ምር ለሰላም እጦታችን ተጠያቂው ጫካ ያለው ቡድን ነው ብለው፣ ለዚህም መንስኤው የጽንፈኝነት አስተሳሰብ መሆኑን ገልጸዋል። የሰላም ችግር የመጣው በዋናነት እነዚህ ኃይሎች የአማራ ክልልን ህዝብ ያልተመለሰ ጥያቄ እናስመልሳለን፣ እናረጋግጣለን በሚልና የአማራ ክልል ህዝብ በተለያዩ አካባቢዎች በሰላም እየኖረ አይደለም፣ እየተፈናቀለ አይደለም፣ መንግስት ዞሮ እያየው አይደለም፣ ትጥቅ ፍታ ተባልነ፣ ወዘተ እያሉ የማደናገሪያ ሀሳቦችን የሚያራግብ ቡድን ነው። ይሄ ቡድን በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ጫካ የገባው ቡድን የአማራ ህዝብ ጥያቄ አጀንዳው አይደለም ሲሉ ተናግረዋል። እውነተኛ የአማራ ህዝብ ጥያቄ ይዞ ጫካ የገባ ኃይል የለም። ዘራፊ ነው፣ ቀማኛ ነው፣ ሽፍታ ነው። ሽፍታ ደግሞ የሚያስፈታው የህዝብ ጥያቄ የለውም። የሚዘርፍ ሰው የሚያስፈታ የህዝብ ጥያቄ የለውም። ህዝብ እያሰቃየ ያለ ነው። የእናቱን መቀነት እየቀማ ያለ ነው። የአባቱን የወንድሙን፣ የጎረቤቱን በሬ እያረደ እየበላ ያለ ሽፍታ ነው። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ማህበረሰቡ ያለውን ማህበራዊ ሴት በመጠቀም ስለ ሰላም እንዲሰራ መልእክት አስተላልፈዋል። ተደጋጋሚ ጥሪ እያደረግን ነው። የሚቋቋሙበትን አዋጅ እና ደንብ እያዘጋጀን ነው። በዛ መሰረት ስራ እንሰራለን እንዲቋቋሙ እናደርጋለን። ይሄ ካልሆነ ደግሞ ህግ እናስከብራለን፣ የሚተኮሰው ላይ እንተኩሳለን። ከእናንተ ምን ይጠበቃል? ተደራይታችሁ አሁንም ማምጣት እንዲገቡ ማድረግ፣ ንግግር ማድረግ፣ የሽምግልና ስርዓታችሁን የሰላም ኮሚቴ አቋቁማችሁ የሚሆን ቤተ ክህነቱን ተጠቅማችሁ የሚሆን እድራችሁንም ተጠቅማችሁ ይሁን ሰላም እንዲመጣ ወጣቶቹ ጋር ሄዳችሁ በጫካ ያሉት ጋር ስራ በመስራት ለክልላችን ለወረዳችሁም ለዞናችሁም የተሻለ ሰላም እንዲረጋገጥ ኃላፊነታቸው እንድትወጡ በዚህ አጋጣሚ መልእክት አስተላልፋለሁ። በመድረኩ በማህበረሰቡ የተነሱ የመልካም አስተዳደር እና የልማት ጥያቄዎች በሂደት መልስ እንደሚሰጣቸውም ተገልጿል። ህብረተሰቡን ተጠቃሚ የሚያደርጉ የመልካም አስተዳደርና የልማት ስራዎች እንዲሳኩ ማህበረሰቡ እገዛውን እንዲያጠናክር ተጠየቀም። በዞኑ አምሃራ ሳይንት ወረዳ በበጋ መስኖ የለማ የስንዴ ሰብል በመከላከያ ሰራዊት አመራሮች በክልልና በዞን የስራ ኃላፊዎች ተጎብኝቷል። የበጋ መስኖ ስንዴ ከእርዳታ ጠባቂነት እንዳላቀቃቸው የአማራ ሳይንት አርሶ አደሮች ተናግረዋል። ተጨማሪውን ከአሊመር እንከታተል። በደቡብ ወሎ ዞን አማራ ሳይንት ወረዳ በበጋ መስኖ የለማ የስንዴ ሰብል በመከላከያ ሰራዊት አመራሮች በክልልና በዞን የስራ ኃላፊዎች ተጎብኝተዋል። በወረዳው ከአጓት ውሃ የአፈር ግድብ የመስኖ ፕሮጀክት በሚገኝ ውሃ ከሄክታር በላይ መሬት በበጋ መስኖ ስንዴ ዘር መሸፈኑን የአማራ ሳይንት ወረዳ ዋና አስተዳዳሪ አቶ ተገንሹመት ተናግረዋል። በዘንድሮ አመት በተለይ በበጋ ስንዴ መስኖ ስራ ለመስራት እቅድ የተነሳ ነው አንድ ሺ አስር ሄክታር አቅዴን ይሄ አከናው ነው 1013 ሄክታር አከናውንናል። የዘንድሮው ምርት ከባለፈው አመት ምርት ጋር ሲነጻጸር 14945 ኩንታል ጭማሪ የሚያሳይበትና እንደወረዳ 35455 ኩንታል ምርት እናመርታለን ብለን ናያቀር ነው። በአመት ሁለት ጊዜ ማምረት በመቻላቸው የምግብ ዋስትናቸውን ማረጋገጣቸውን እና የበጋ መስኖ ስንዴ ከእርዳታ ጠባቂነት እንዳላቀቃቸው የወረዳው አርሶ አደሮች ገልጸዋል። ይሄ መሬት እንግዲህ የሚያበቅለው ጓያ ምናምን ነው። በቃ ፏስቶብን ነበር በጣም አሁን ለመኖር አልቻል ነበር። አሁን ይሄ መስኖት ይመጣ በጣም ለውጣለ። ፊተኛው ያገኘነው አስር ኩንታል አግኝቸ ነበረ። አምና አስራ አምስት ዘንድሮ ደግሞ ሀያ አግኛለሁ ብዬ እገምታለሁ። ምርት አሁን ልጆቻችን ተዲያቦ ጥያቄ እመልሰናለሁ አሁን በቃ እርዳታ የሚባል አንጠብቅም። ሶስት ኩንታል ከምናምን ዝርቻ ነው፣ ከዛ አሁን ወደ ሰላሳ አርባ ኩንታል እጠብቃለሁ። ተረጅነትን ከማስቀረት አንጻር አሁን ይሄ የበጋ መስኖ ስንዴ ነው። በክረምት ደግሞ ጤፍ ይዘራል እና በዓመት ሁለት ጊዜ ያመርታል ከራስ አልፎ አሁን ለገበያ እየሸጥን ያለ ነው። በዞኑ የበጋ መስኖ ስንዴ ምርታማነትን በሄክታር ከሀምሳ ኩንታል በላይ ለማድረስ በልዩ ትኩረት እየተሰራ መሆኑን የተናገሩት የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ አህመድ ጋሎ ክረምት ከመግባቱ በፊት በጋ የለማውን የስንዴ ሰብል ፈጥኖ በመሰብሰብ በዝናብ ምክንያት የሚከሰትን የምርት ጥራት መጓደል እና ብክነትን ለማስቀረት እየተሰራ ነው ብለዋል። እዚ አሁን በምንሰራው ሳምፕል ከሆነ ምናልባት አምሳ ሁለት ኩንታል ፐር ሄክታር ና ከዛ በላይ ይወጣዋል። ይህ ማሳ ማለት ነው። ይሄ ደግሞ ከባለፈው አመት ካየ ነው ምናልባትም የአስራ ስምንት የአስራ ዘጠኝ ኩንታል ፐር ሄክታር ልዩነት ያለበት ሁኔታ ነው ያለው የግብርና ስራ ከእርሻ እስከ ጉርሻ ነው። አሁን ላይ በሁሉም ቦታ በዞናችን አካባቢ ያለው የበጋ መስኖ ስንዴ እየተሰበሰበ ነው ያለው። እስካሁን ባለ መረጃ ከአስር ሺ አንድ መቶ ሄክታር በላይ ማሳ ተሰብስቧል። አርሶ አደሩ ተደራይቶ እንደዘራው እንዲያረመው እንደተንከባከበው አሁንም በአደረጃጀቱ መሰረት ምርቱን ሰብስቦ ወደ ጎተራ እንዲያስገባ በዚሁ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። በሀገር አቀፍ ደረጃ የምግብ ዋስትናን በማረጋገጥ የሀገራችንን ሉዓላዊነት ለማስከበር እየተሰራ ያለው ስራ ውጤት ማምጣቱን የገለጹት የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ይማም በዞኑ አማራ ሳይንት ወረዳ የለማው የስንዴ ሰብል ይህንን ሀገራዊ ጥረት በማገዝ በኩል ከፍተኛ ሚና እንዳለው ነው የተናገሩት። እንደ ሀገር ከተረጅነት ወደ ምርታማነት በሚል ኢኒሽቲቭ ያው እርዳታ ሲባል እርዳታ ዝም ብሎ የሚሰጥ ረጂ ሀገር የለም፣ ሰጥቶ መቀበል ነው ጊዜው። ሰጥቶ መቀበል ሲባል ደግሞ የሀገራችን ሉዓላዊነት የሚፈታተን ነው የሚሆነው። ስለዚህ እርዳታ እየጠበቅን ሀገራችን ሉዓላዊነት አሳልፈን የምንሰጥበት ጊዜ ላይ ስላልሆን እንደ ሀገር ሁሉንም አቅማችንን ተጠቅመን አምርተን የምግብ ዋስትናችን ማረጋገጥ አለብን የሚል ኢኒሽቲቭ አለ። ከእነዚህ ኢኒሽቲፎች አንዱ በበጋ ስንዴ ላይ በልዩ ሁኔታ መስራት ተብሎ ታስቦ ነው ወደ ስራ የተገባው። ስለዚህ ለዓላዊትነታችንን ማስከበር የቻልን የምግብ ዋስትናችን ማረጋገጥ የቻልን ሀገር መሆን እንድንችል ትልቅ ፋይዳ ያለው ስራ ነው። ይህን ስራ አጠናክረን ነው የምንቀጥለው። ህብረተሰቡን ተጠቃሚ የሚያደርጉ የልማትና የመልካም አስተዳደር ስራዎች ተጠናክረው እንዲቀጥሉ የወረዳው ህዝብ ከጸጥታ ኃይሉ ጎን ተሰልፎ ሰላሙን እንዲጠብቅም አቶ አሊ ጥሪ አቅርበዋል። አሁን ላይ የገጠመን የጸጥታ ችግር እንግዲህ የውጭ ጥላት አይደለም። የውጭ ጥላት ቢሆን ከበታጠቀው ኃይል ብቻ መግጠም እና የበላይነት ወስዶ የጸጥታ ችግሩን ማስተካከል ይቻላል። አሁን ግን የውስጥ ችግር ነው የገጠመን። የውስጥ ችግር ማለት ደግሞ በጽንፈኝነት የፈረጅ ናቸው ታጥቀው የሚታገሉን ኃይሎች የእኛው ያርሶ አደሮቹ ልጆች ናቸው። እነዚህን ልጆች መክሮም ወደ ሰላም መንገድ ማምጣት ያርሶ አደሩ ስራ ነው። የጸጥታ ችግሩ ባህሪ በራሱ የህዝቡን ተሳትፎ እና የህዝቡን እገዛ በእጅጉ የሚፈልግ ባህሪ ነው ያለው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስን ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረግኩኝ በያላችሁበት መልካም ጊዜ